ከወዳጅነት ወደ ጠላትነት የኢራንና የእስራኤል ወደ ጦርነት ጉዞ ለአስርተ ዓመታት ኢራንና እስራኤል የተወሳሰበ ግን በአንጻራዊነት የተረጋጋ ግንኙነት ነበራቸው ለምስክር ያህል እንደ አውሮፓውያኑ አቆጣጠር ከ1979 በፊት በዲፕሎማሲያዊ ትስስር በንግድና በወታደራዊ ትብብር እንኳን ይታወቅ ነበር በዚያን ጊዜ እስራኤልና የኢራን ሻህ በጋራ ጥቅምና ስጋቶች የተባበሩ የክልሉ አጋሮች ነበሩ። ነገር ግን ሁሉም ነገር በኢራን በ1979 የእስላማዊ አብዮት ተለወጠ። በአያቶላ ካሚኒ የሚመራው አዲሱ አገዛዝ እስራኤልን ህገወጥ መንግስትና ለሙስሊም ዓለም ስጋት እንደሆነች አወጀ። ኢራን ግንኙነቷን ሙሉ በሙሉ አቋረጠች። ከዛን ጊዜ ጀምሮ ሁለቱ አገራት መራር ጠላቶች ሆኑ። የኢራን እስላማዊ መንግስት እስራኤልን የሚመለከተው እንደ ምዕራባውያን የሚደግፏት የሙስ ሙስሊሞች ምድር ፍልስጤምን የያዘች የቅኝ ግዛት መንግስት እንደሆነች፣ እንዲያውም ኢራን ታላቋ ሰይጣን ብላ የምጠራት የአሜሪካ የቅርብ ወዳጅ እንደሆነች በሙስሊሞች በተለይም በፍልስጤማውያን ላይ የጭቆና ምልክት እንደሆነች። ይህንንም በማስመልከት አዲሱ የኢራን እስላማዊ መንግስት ከምዕራባውያንና ከሻህ የቆዩ ጥምረቶች ጋር የነበራትን ግንኙነቶች በማቋረጥ ፍልስጤምንም መደገፍና የሙስሊም ዓለም መሪነቷን ማስከበር፣ እስራኤልን የመቃወም አቋምን ህዝቡን ለማሰባሰብ እና አብዮቱን ለማስተዋወቅ መጠቀም። ከዚያን ጊዜ ጀምሮ ኢራን እንደ ሂዝቦላና ሀማስ ያሉ ቡድኖችን ስትደግፍ ቆይታለች። እስራኤልን መቃወም ደግሞ እንደ ሃይማኖታዊና ፖለቲካዊ ተልዕኮዋ አካል ትመለከተዋለች። ከዛም ባለፉት አራት አስርት ዓመታት ውስጥ ፉክክሩ እጅጉኑ ተባብሶ ቀጥሏል። ኢራን በሊባኖስ ውስጥ ሄዝቦላን እና በጋዛ ውስጥ ሐማስን የመሳሰሉ የእስራኤልን መንግስት የሚቃወሙ ቡድኖችን ይበልጥኑ ስትደግፍ ቆይታለች። እስራኤል በበኩሏ የሳይበር ጥቃቶችን፣ የኢራናዊያን የኒውክሊየር ሳይንቲስቶችን ድብቅ ግድያዎችና ና በሶሪያ ውስጥ የሚገኙ የኢራን ኢላማዎች ላይ የአየር ጥቃቶችን ስትፈጽም ከርማለች። ረጅም የጥላቻ ጦርነት ሆነ በድብቅ በወኪሎችም ወይም በሳይበር የጦርነት ሜዳ ሲዋጉ፣ እነሆ በ2025 ይህ የጥላቻ ጦርነት በግልጽ ወጥቶ አሁን ላሉበት ከፍተኛ ትርምስ በቅተዋል። ከጁን 12 ጀምሮ እስራኤል ራይዚንግ ላየን በሚል ስም ከመቶ በላይ የኢራን ወታደራዊና የኒውክሊየር ጣቢያዎችን ያነጣጠረ ሰፊ ዘመቻ ጀምራለች። የእስራኤል የአየር ጥቃቶችና የሳይበር ቡድኖች ኢራን ውስጥ ዘልቀው ገብተው ናታንዝ፣ ኢስፋሃን፣ የአይአርሲጂ ትዕዛዝ ማዕከላትንና የራዳር ጣቢያዎችን መትተዋል። ኢራን በበኩሏ እንደ ቴላቪቭ፣ ሀይፋና ኢየሩሳሌም ያሉ ዋና ዋና የእስራኤል ከተሞችን ያነጣጠረ በርካታ ድሮኖችና ከመቶ ሀምሳ በላይ ባለስቲክ ሚሳይሎችን በመተኮስ ምላሽ የሰጠች ሲሆን በየቀኑ የሟቾች ቁጥር እያሻቀበ ይገኛል። የኢራን ባለስልጣናት ከሁለት መቶ በላይ ሰዎች መሞታቸውንና ከአንድ ሺ ሁለት መቶ በላይ ሰዎች መ ማክሰላቸውን ይፋ አድርገዋል። በእስራኤል ውስጥ ቢያንስ ሀያ ንጹሃን ዜጎችና ወታደሮች እንደሞቱ እና በርካቶች እንደቆሰሉ የእስራኤል መንግስት አሳውቋል። ይህ ጦርነት ወደ ሙሉ ጦርነት ቢሄድ ያላቸውን አቅም ለማነጻጸር ያህል ኢራን ግዙፍ የሚባል የባላስቲክ ሚሳኤል ክምችት እንዳላት ይነገራል። በተጨማሪም ከፍተኛ ክልላዊ አጋሮች እንዳሏት ይነገራል። ከዛ በላይ ከፍተኛ የሆነ የሀሳብ ስምምነት እንዳላት ይነገራል ከቀጠናው አካባቢያዊ አገሮች ጋር። በአንጻሩ እስራኤል በአየር ኃይል በጣም ከኢራን ጠንክራ የምትታይ ሀገር ስትሆን በሳይበር ሴኩሪቲም ወይም በሳይበር ዋርፌርም ከፍተኛ አቅም እንዳላት ይነገራል። በተጨማሪ የኒውክለር መሳሪያ እንደታጠቀች ይነገራል። ሁለቱ አገሮች ሙሉ በሙሉ ወደ ጦርነት ቢገቡ በእግረኛ ኃይሎቻቸው ለመዋጋት ተግዳሮት የሚሆንባቸው አንደኛ ሁለቱ ቱን በመሬት ቀጥታ የሚያዋስን ድንበር አለመኖሩ ነው። ሆኖም ግን ይህ ነገርን ሰብረው ሙሉ በሙሉ ወደ እግረኛ ጦርነት ቢገቡ ለእስራኤል ይሄ አመቺ ነው ተብሎ አይታሰብም። ምክንያቱም እስራኤል ክልላዊ ድጋፍ የላትምና ኢራን ደግሞ በበኩሏ እንደ ሂዝቦላ በሊባኖስ ወይም ሁቴዎች በየመን ያሉ ተኪዎቿን ከሁሉም አቅጣጫ ለማጥቃት የመጠቀም እድሏ ሰፊ ነው። ይህ በእንዲህ እንዳለ የዓለም መሪዎች መረጋጋት እንዲሰፍን ጥሪ እያቀረቡ ነው። አሜሪካን በእስራኤል በመከላከያ ስርዓቶች እየረዳች ብትገኝም ነገር ግን ቀጥተኛ ተሳትፎን እያደረግኩ አይደለም እያለች በተለያየ ጊዜ መግለጫ እያወጣች ነው። ቻይና፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ሁለቱም ወገኖች ወደ ድርድር እንዲመጡ እየገፉ ነው። በቀጣይ ምን ሊሆን ይችላል ተብሎ ሲጠየቅ አንደኛ የተራዘመ የአየር ግጭት፣ ቀጣይነት ያለው የሚሳኤል ልውውጦችና ጥቃቶች ከጊዜ ወደ ጊዜ ከሚደረጉ የእርቅ ስምምነቶች ጋር ሊቀጥል ይችላል ተብሎ ሲታሰብ፣ በሌላ በኩል ደግሞ የተተኪዎች መባባዝ ሄዝቦላ ወይም በሌሎች በመግባት በተጨማሪ ሀገራትን ወደ ጦርነቱ ይጎትታሉ ተብሎ ይፈራል። ሶስተኛው ደግሞ እና የዓለም እረፍት ይሆናል ተብሎ የታሰበው የዲፕሎማሲያዊ ስምምነት ዓለም አቀፍ ግፊቶችን ከነገሮች በሶስተኛ ደረጃ የዲፕሎማሲያዊ እረፍት ዓለም አቀፍ ግፊት ነገሮችን ከቁጥጥር ውጭ ከመሆናቸው በፊት እንዲያቆሙ ሊያስገድድ ይችላል ተብሏል። አንድ ነገር ግልጽ ነው። ሁለቱም ወገኖች ሙሉ ጥፋትን አይፈልጉም፣ ነገር ግን ሁለቱም ገደቦችን እየገፉ ነው እና የተሳሳተ ስሌት አደገኛ ነው። ከ1970 ሰባዎቹ አጋሮች እስከ ዛሬ መራር ጠላቶች፣ የኢራን እና የእስራኤል ታሪክ የተሰበረ እምነት፣ ጥልቅ ርዕዮተ ዓለምና የአስርተ ዓመታት የጥላቻ ጦርነት ታሪክ ነው። አሁን ደግሞ በ2025 ከዚህ የከፋ ነገር አፋፍ ላይ ነው። በአስተያየት መስጫው ላይ ይቀር የሚሉት መልእክት ካለ ያሳውቁ። ይህ ጦርነት በቅርቡ ይቆማል ብለው ያስባሉ ወይስ መካከለኛው ምስራቅ ወደ ሰፊ አደጋ እያመራ ነው ብለው ያስባሉ? በአስተያየት መስጫው ላይ ያጋሩን ሀሳቡን። ለተጨማሪ ጥልቅና ሚዛናዊ ዜናዎች ቡና ታይምስን ሰብስክራይብ ያድርጉ።